ያውም በጣም እየተጨነቀ ሲሄድ ጓደኞቹ እንዳማራጭ ወሰዱት ልጅቷን መጥለፍ ነው። ይህኛው አዝናኝ ነገር ነው። ቅድም ከነገርኳችሁ ትንሽ ለየት ይላል። ባሌ ደሎ መና የሚባል አካባቢ ነው። አንጌቱ ይባላል የገጠር ከተማ ነች። አብዛኛው ቦታ ጫካማ ነው። እዛ በጣም ለም ስለሆነ አጥር ራሱ የሚታጠረው በሸንኮራ ነው እና ከጨለመ ምንም መንቀሳቀስ አይቻልም፣ ጨለማ ነው። በዛ ከተማ ውስጥ ያለው አንድ ምግብ ቤት ብቻ ነው እና እዛ ያሉ ሰዎች የሚመገቡት እዛች ቤት ውስጥ ነው። እና እዛ ሲመላለሱ አንድ አስተማሪ ልጅቷን ይወዳታል እና ፍቅድ ይዘዋል። በቃ ምግብ መብላት ያቋርጣል ሚልና ይህን ችግሩን ያዩ ጓደኞቹ ለምን አታገባት ምናምን ነገር ይሉታል። ከዛ ለእናት ሲነገራት እኔ እንደዚህ ለፍቼ ደክሜ አስተምሬ ለወግ ለማድረግ አበቃታለሁ እንጂ በአሁኑ ሰዓት አልድራትም ትልናም ቢትላለች። ሰውዬው አሁን በጣም እየተጨነቀ ሲሄድ ጓደኞቹ እንዳማራጭ ወሰዱት፣ ልጅቷን መጥለፍ ነው። ምሽት ላይ ወደ ሁለት ሰዓት ሶስት ሰዓት ይሄዳሉ፣ ራት ለመጠየቅ ሲሄዱ። በሁለት ነው የተከፈለው አደረጃጀት አውጥተው ነው ያሉት። አንደኛው ቡድን ቀድሞ ይገባና ልጅቷ በትክክል መኖሯን የሚያረጋግጥ ቡድን ነው። ሁለተኛው ቡድን እንደገባ መብራት አጥፍቶ ልጅቷን ተሸክሞ ይወጣ ነው። ከዛ በኋላ እንደተባለው ሰዓቱ ደረሰ፣ የመጀመሪያው ቡድን ገባ። ሲገባ እራት አልቋል፣ ምናምን አሉት። ቼክ አደረጉ፣ ልጅቷ አለች። እንደወጡ ለሁለተኛ ቡድን ነገሯቸው፣ ልጅቷ አለች ምናምን ነገር። በተዘጋጁ እና ራሳችሁን አጠናክራችሁ ግቡ። ከዛ እንደባላ ሶስት አራት ሆነው ይገባሉ። ሲገቡ ልጅቷ አለች። ከዛ ቀጥታ መብራቱን ያጠፉና ዘለው ያገኙትን ሰው ይሄዳሉ። እዛ ከተማ ውስጥ እንዳይፈጽሙ፣ ያው ገጠር ከተማን ብትሆን ደግሞ ትንሽ ራቅ ማለት አለበት። ምክንያቱም ፖሊስ አለ፣ በፖሊስ የሚያዝ እድል አለ፣ ከታያስክ ደግሞ በህግ ያስጠይቃል። ስለዚህ ወጣ ብለው ነው ቦታ የሚያዘጋጁት። ቤት በጣም ተዘጋጅቷል፣ መጠጡ ምኑ ምኑ፣ በቃ ወጣ ብሎ ነው፣ ጭፈራ ሙዚቃ ተከፍቷል። ልክ እንዳደረሱ አፋን አፈነውን የሄዱት አፏ ታስሯል። ምን ብሏል፣ ጫጉሏ ቤት የከቷትና እነሱ ትንሽ ያዳምጣሉ። ሲያዳምጡ ምንም እንቅስቃሴ የለም የተከተላቸው አካል የለም። ስለዚህ እየጠጡ ጭፈራ ይቀጥላሉ። ጭፈራ ይቀጥሉ ምን ይላል ብራምበር ስበርልሽ በል ግባ፣ በቃ አሁን ይሉታል ልጁ እና ወደ ተዘጋጀው ቤት ይገባል። ሲገባ ያለፈ አሁን አፏን ሲፈታ እኔ እኮ እናቷ ነኝ ያለኝ። ካቴና ሾው ሳምንታዊ ፕሮግራም በአባይ ቲቪ እንዲሁም ደግሞ በካቴና የዩትዩብ ቻናል ይጠብቃል።